የመዳሜ ባል ደፈረኝ። እኔም ማረከስኩኝ። ከተናገርሽ እገልሻለሁ፣ የሹፌሩ ነው በይ አለኝ። ሹፌሩም ኢትዮጵያዊ ነው። እንዴት አርጌ ነው የሹፌሩ ነው ምለው? አዋካችሁ ውረዱኝ ትላለች የዛሬ ባሌ ታሪካችን። እኔ መጀመሪያ እዛ ቤት ስገባ ሴትዮዋ በጣም መጥፎ ነበረች። በጣም ነበር የምታምታታኝ፣ የምታንገላታኝ። እናም እሱ በጣም ጥሩ ሰው ነበረ። አስቤዛ ብዙ ጊዜ የሚገዛው እሱ ነው። ለእኔም የተለያዩ አስቤዛዎች ይገዛልኛል። ለእሷም ለምን እንደዚህ ታደርጊያለሽ? እሷ እኮ በጣም መስኪን ናት። ብር ፈልጋ እኮ ነው፣ ቤተሰቧን ቀና ለማድረግ ነው የመጣችው። እንደዚህ ማድረግ የለብንም እያለ ሁልጊዜ ሚስቱን ይቆጣት ነበረ። እሷ በጣም ትጠላኛለች። እኔም ሰውየው ጥሩ ነው እያልኩኝ ሁልጊዜ ስለ እሱ ጥሩነት ለጓደኞች አወራለሁ። በመጨረሻም ኢትዮጵያዊ ሹፌር ቀጠሩ። ከኢትዮጵያ ሹፌሩን ጋር በጣም ጥሩ ሁኔታ ላይ ነበር። መጨረሻ ላይ ሹፌሩም አፍቅሬሻለሁ ግንኙነት እንዲኖረው ይፈልጋለሁ አለኝ። እኔም አልፈልግም አልኩት። ምክንያቱም ሀገሬ ላይ ትዳር አለኝ፣ ልጅ አለኝ። እናም እንደዚ ሆኖ በዙ ሁኔታ እየቀጠን እያለን ያሰሪዬ ባል በተደጋጋሚ ሊደፍረኝ ሞክራል። እኔም እንዴት? ለምን? ምን ሆኖ ነው እንደዚ ጥሩ የሆነ ሰውዬ እንዴት ተቀየረ? እያልኩኝ ራሴን ጠይቅ ነበረ። አንድ ቀን በአጋጣሚ ደፈረኝ። መዳም አልነበረችም፣ ለሶስት ቀን ተሳፍራ ነበረ እና እሱም የፈለገውን ነገር አደረገ። እኔም በጣም አዘንኩኝ፣ አለቀስኩኝ። በቃ ሰው ጥሩነቱ ለራሱ የሆነ ነገር ሲፈልግ ነው ጥሩ መሆን የሚችለው ብዬ በጣም ራሴንም ሞቀስኩኝ፣ አዘንኩኝ። የራሴ ዜጋ እወድሻለሁ እያለኝ እምቢ ያልኩትን ላረቡ ግን በግድ የፈለገውን ነገር አረጋ። እኔ ምንም ማድረግ አልቻልኩም። እናም ያን ቀን ብቻ አይደለም በተደጋጋሚ ይደፍረኝ ጀመር። በተደጋጋሚ ሲደፍረኝ ጽንስ ፈጠረ። እኔም በጣም አመመኝ። በጣም ሲያመኝ እሱ ጠርጥሮ ስለነበረ ሐኪም ቤት ይዞ ሄደ። ብዙ ጊዜ ሴትዮዋ አስቤዛም አትገዛም፣ ሲያምንም ሐኪም ቤት ይዛን አትሄድም ለራሳችንም ለቤትም አስቤዛ የሚገዛው ሰውየው ነው። እናም ሐኪም ቤት ይዞኝ ሲሄድ የሶስት ወር ነው ተባልኩ። በጣም አዘንኩኝ፣ ሞቴንም ተመኘው ምንም ማድረግ አልቻልኩም። እናም እሱም ከባባ ነው እንዳትይ፣ ከባባ ነው ካልሽ አርድሻለሁ። እንዲያውም ሜዲብ ካሜራ የቀረጽኩሽ ስላለኝ የኔን እንዳይወጣ ድርጊ ያንችን ማውጣት እችላለሁ አለኝ። ከሹፌሩ ጋር እንዲሆን ሻርጌ አቀናብሪ አወጣለሁ። ከዛ ለሚስቴ ያሳያታለሁ አለኝ። ምን ላድርግ እኔ ታዲያ? የደፈረኝ አሰሬ ነው። ደፈረኝ ብዬ መናገር ያለብኝ ምንም የማያውቀውን ሹፌሩን ነው። አልቻልኩ። ልጁን ላስወርደው ስለው አይሆንም አለኝ። ዝም ብለሽ የሹፌሩ ነው ብለሽ ሚስቴን አሳምኜ እኔም እንድታምን አደርጋታለሁ። ከወለድሽ በኋላ ልጁን እኛ እናሳድገዋለን አለኝ። እንዴት፣ እንዴት እኔ ልጅ አንተ ታሳድጋለህ? የሹፌሩ ነው ብዬ ካልኳት እንዴት ትቀበለኛለህ የእሷ ስለው፣ አይ ችግር የለውም እኛ ብዙ ልጆች ስለሌሉን ያሉን አራት ልጆች ብቻ ናቸው፣ አራቱም ባለስራ ናቸው። ቤት ውስጥ ምንም ስለሌለ እኛ ልጁን የሹፌራችንና የሰራተኛችንን ላናሳድገው ብዬ እሷን አሳምናታለሁ። ልጁ እኛ ጋር ሹፌሩን ጠየቅኩት። እንደዚህ በአጋጣሚ በተፈጠረ ነገር እንደዚህ እንደዚህ ጉኛለሁኝና ሹፌሩ ነው በያለኝ አሰሬ ስለው፣ እኔ አርድሻለሁ እንኳን አይደለም የኔን ስም ጠርተሽ እንኳን አይደለም የኔን ስም ጠርተሽ ከሱ ጋር ግንኙነት አለሽ ራሱ አርድሻለሁ አለዋል። ሹፌሩ ደግሞ የበለጠ አስፈራራኝ። ምን ማድረግ አለብኝ? ሆዴም እየገፋ ሄደኝ። አባካችሁ እርዱኝ። እኔም አባክህን እርዳኝ፣ ህይወቴን አድንልኝ፣ የኔ ነው በለልኝ እና ልጁም በኋላ እነሱ ያሳድጉታል ስለው አልፈልግም አለኝ። እንግዲህ ሹፌሩ ከሴትዮዋ ጋር ግንኙነት ኑሮ ሲሆን ወይም እኔ መጀመሪያ ስለጠየቀኝ አይሆንም ስላልኩት ሊበቀለኝ ይሆን አላቅም። እኔም በጣም ጨንቆኛለሁ አሁን ላይ ሆዴም እየገፋ ነው። ሰውየውም ለምን አልተናገርሽም እያለ እያስጨነቀኝ ነው። ጓደኞቼ አንድ ሰው የሆነም ምክንያት ሳይፈልግ ጥሩ ሊሆን አይችልም። እና እባካችሁ ራሳችሁን ጠብቁ። ብዙ ጊዜ አረብ ሀገር ላይ ስንሰራ መጥፎ የሆኑትን በጣም እንጠላለን። ጥሩ የሆኑትን ደግሞ እነዚህ ሰዎች ጥሩ ናቸው፣ ምንም አያረጉንም ብለን እናምናቸዋለን። ነገር ግን ከመጥፎዎቹ ጥሩዎቹ ናቸው እየጎዱን ያሉት። መጥፎዎቹን መጥፎ ናቸው ብለን መጠቀቅ እችላለን። ጥሩዎቹን ግን መጠቀቃችን፣ ምክንያቱም በጥሩነታቸው በእኛ በደካማ ጎን ቀርበው ሊያጠቁን ይችላሉ። እባካችሁ እራሳችሁን ጠብቁ፣ ከእኔ ተማሩ። እኔም ምን አለ ሞቴን ብዬ ሞቴን ተመኘሁን። ምክንያቱም አሁን ላይ ምንም ማረግ አልችልም ከመሞት ውጭ። አንደኛ ትዳሬ ኢትዮጵያ ላይ ሊፈርስብኝ ነው። ሁለተኛ እዚህ ጋር የራሴ ሀበሻው ሹፌሩ አርግሽ አለው እያለኝ ነው። እንዴት ከአረብ ጋር ግንኙነት ታረጊያለሽ? እኔ ጠዋት ማታ እየለመንኩሽ እያለኝ ነው። በዛ ላይ አረቡ ደግሞ ከእኔ ነው ከእሱ ነው ያረግዝኩት ካልሽ እገልሻለሁ አለኝ። እኔ ምንም ማረግ አለብኝ አባካችሁ ምክራችሁን ለግሱ ትላለች እህታችን። እውነት ለመናገር በጣም ከባድ ነው። መጀመሪያ ላይ በእርግጥ ብዙዎቹ ይሸወዳሉ፣ ምክንያቱም መዳብ በጣም መጥፎ ስትሆን ሰውየው ጥሩ ሲሆንላቸው እንዳባት እንዲወንድም የሆነ ይመስላቸዋልና ይቀርቡታል። ነገር ግን አረብ ከአረብነቱ አይዘልም፣ አረብ ከአረብነቱ አይዘልም። አበሻዎቹም ቢሆኑ ለስራ መጥተው ግንኙነት መፈለግ ሌላ ነገር ነው። ምክንያቱም ሰራተኛይቱና ሾፌሩ ግንኙነት ቢኖራቸው ሁለቱም ከስራ ይባረራሉ እንጂ ያን ያህል የገነነ ነገር አይኖርባቸውም። ነገር ግን ከሰውየው ጋር ግንኙነት ኖራት ማለት በጣም ከባድ ነው። ግንኙነት ከመኖሩ አልፎ ደግሞ መረገዙ፣ ከመረገዙ አልፎ ደግሞ በድብቅ ካሜራ ቀርጭሻለሁ። ስለዚህ ያንን ቪዲዮ ከሹፌሩ ጋር አቀናብሬ ለሚስት ያሳያታሉ። አስባችሁታል? ምን አይነት ተንኮለኛ ሰው አለ! ግን ስንት ተንኮለኛ ሰው አለ። አፈቅቤ ሆደ ጩቤ ይባላል። በእኛ ገር ተራቱ ማለት ነው። በአፉ እየላጫት በሆዱ ግን ያሰበውን አይታችሁታል። እሷ ከሹፌሩ ጋር አንዳንድ ቀን ስትነጋገር ያኔ እሱ ቪዲዮ እየቀረጻት ይሆናል። ያን ቪዲዮ ቀርጾ ዛሬ ላይ የሱን ኃጢያት ለመሸፈን በሹፌሩ አማኝ። ይህ እውነት ከእንደዚያ አይነት ነገር ይጠብቃችሁ። ውድ ቤተሰቦቼ፣ ሁላችሁም ራሳችሁን ጠብቁ፣ ሰውን አትመኑ። ያችሁ መጥፎቱ መዳም መዳን ትሻለኛለች። እኔ ወንዶቹ ጥሩ ከሚሆኑልኝ በቃ እኔ እንጃ ብትመታኝ ራሱ ያቺ መጥፎዋ መዳም ትመቸኛለች ማለት ነው። እና ሁላችሁም አስተያየታችሁን ኮመንት ላይ አስቀምጡ። ስለምትከታተሉ ከልብ አድርጌ አመሰግናለሁ። ሀገራችንን ሰላም ያደርግልን። በሌላ ቪዲዮ እስከምንገናኝ ባይ ባይ